አንዳንድ ግን ሰርቲፊኬሽኖች ዓለምን ሊያዞሩህ የሚችሉ አሉ። ምክንያቱም ከተመሰረቱም ቆይተዋል። በዛ ምክንያት ተቀባይነታቸው ትልቅ ነው። ይህ በአንድ ቀን ለሊት የምታገኘው እውቅና አይደለም። እንደ ትምህርት ተቋም ያንን ስጨርስ የትም ዓለም ላይ የሚከፈትልህ የጆብ ኦፖርቹኒቲ አለ። እንዲሁ ከፈቀድክልኝ አንድ ነገር ሼር ላርከ፣ ኤሲሲኤ ላይ ዌብሳይት ላይ ብቻ በአመት ውስጥ ከ750 በላይ የስራ ዕድሎች ይወጣሉ። ይህም ማወራለህ የኤሲሲኤ ዌብሳይት ላይ ብቻ ነው። አንድ የሙያ ስልጠና ሰርቲፊኬሽን ኤሲሲኤ በፋይናንስ ና አካውንቲንግ ሌሎች ብዙ አሉ። ከዛ ግን ትልቅ ጥናት ተደርጎ ነበር፣ ኤምፕሎየሮች አካባቢ አለም አቀፋዊ ጥናት፣ 90 በመቶ እና ከዛ በላይ ያሉ ኤምፕሎየሮች፣ ትልልቅ ቀጣሪዎች ኤሲሲኤ ጥሩ የሆነ ስኪል፣ ክህሎት፣ ብቃት እንደሚሰጥ ያምናሉ።